ዋጋ አህ በጣም ልንረዳ የሚገባው እግዚአብሔር ነው። ሰዎች ለሰው ስጦታ የሚሰጠው እግዚአብሔር ነው። ሰዎች ውስጥ የሆነ ስፔሻል ነገር የሚያስገምነው አሁን እናዋልድ እናዋልድ ወጣ አውጣ ስንባል ማለት ለቀው ስለዚህ እግዚአብሔርን ሰርተን ስናዋልድ መጀመሪያ የምናከብረው

የሆነ ፓርቲ ናት። እኔ የሆነ ሀሳብ ይኖረኛል የሌላ ፓርቲ ነኝ። እሷ መልካም ሀሳብ ኖራት ተቃዋሚ ፓርቲ በሚባለው ላይ ስላለች አልደግፋት? ወይ እኔ በጣም የሚገርም ሀሳብ ኖሮ ተቃዋሚ ፓርቲ ስለሆነች አልደግፍ? ይሄ ቤተ ክርስቲያን ውስጥ አይሰራል። ምክንያቱም ስተጭ እግዚአብሔር ስለሆነ

ሊበዙ የሚገባቸው አንዱ መላክሶች ናቸው። ቅድም የተለያዩ ማዋለጆች ናቸው። ሁሉ ማዋለድ ይችላል አይችልም የሚሉ ፓርቶች አሉ እና ዶክተር በራሱ ማዋለድ አይችልም። ዶክተሩ እዛ ጋር ሄዱ እንዲያዋልድ ከጸሐፊዋ ጀምሮ ከካል ከሚያውጣው ጀምሮ ቱልሱን ዋና ቱልሱን አጥሞ ከሚያመጣው ጀምሮ ከሚቀባበሉ ጀምሮ የቲም ወርክ ነው። ዶክተሩ ምናልባት አዋለደት የመጨመሪያውን ስም ይሰጠዋል እንጂ ከጀርባው እነዚያ ሁሉ ሰዎች ናቸው ውጤት እንደዚሁም ደግሞ ማንኛውም ነገር እኛ ስንሰራው እግዚአብሔር ሰዎች ውስጥ ያስቀመጠው ነገር አንዳንዶቻችን እጅ ይዘን ለሆነ ሰው እናስረክባለን። ያ ሰው ያለ ሰው አላ ስለዚህ አንደኛው እጅ ይዞ ልክ እንደ በርናባስ ጳውሎስን ምንድነው ያደረገው? ሐዋርያቶች አላመኑትም። አሳታች ነው ይፈሩታል። ስለጠረጠሩ ምንድ ነው፣ በርናባስ እጁን ይዘው ወደ ሐዋርያ ታመጣ። ስንቶቻችን ነው በስተኮቻችን፣ ሊሆን ይችላል ቤታችን ውስጥ ሊሆን ይችላል፣ የትን ቦታ ላይ የሆነ ነገር አይተ ያንን ሰው እጁን ይዘን ካላመጣ ነው አዋራጅነት፣ ስታንደርዳችን እሳችን ጋር አቆም ከፍ ብሎ ወይ ትሬኒንግ በስልጠና የሚገባው ነገር የሚያደርግ እኛ ባለንበት ቦታ ላይ ይሄን መወጣት እንችላለን ማለት ነው። እና በጣም ከሚያስገርመው ፓርት ሁላችንም ለእግዚአብሔር መንግስት ጠቃሚች ዛሬ ወይም ግን በዚህ ታሪክ የነበር ከልጅ ጋር ና ጥያቄ ጠይቀዋለሁ። ሰው ኖ ስንት ፓርቶች አሉት ውስጡ ወይን ሰርሰርሰር አዲሱ እየተሰራ ያለው እና ከ3 ሚሊዮን ፓርቶች አሉት። ይኸውን አለን ላይ ተሸክሞ የሚሄደው የተለያዩ ካምፓኒዎች የተለያየ ነገር ያዋጭበት 3 ሚሊዮን ፓርቶች አሉት። እና አንዱ ፓርት ቢቆመስ አልኩት፣ አይ ጠየቁት። ኖ 99% እንኳን ቢሰራ አንዱ ፓርት ከሌለ

ቦይንግ አውሮፕላን ያለ መስታወቱ አይንቀሳቀስም። ምንም ኖሮት ራሱ ጎማው ካልተተከለለት አይበል። ወደ ላይ ወደ ታች የሚያደርጋቸው ክንፎቹ የተቀመጠው። ስለዚህ ትኩረት ሰጥቼ ልነግራቸው ፈልገው ምን እንመላለስ የሚል አንዳንዶች አፍተረግራቸዋል። ግጭትን እንዴት እንፍታ የሚለውን ሀሳብ በጥሩ መንገድ አስቀምጣችሁታል። የሌላው ሀሳብ ማክበር አንስታቸዋል። በጣም ጥሩ ሀሳቦች ናቸው። በጣም ከሚቆጨኝ ነገሮች አሉ። ሁል ጊዜ ይህን መጽሐፍን ስጽፍ ሳይ ከሚቆጨኝ ነገሮች አንዱ ሚያናድደ የሚቆጨ እውነት የያዙ ሰዎች ዝም ሲል፣ እግዚአብሔር ትልልቅ ነገር ያስቀመጠባቸው ሰዎች ዝም ሲል። ለዛ ነው ያቺው ሀገር ውስጥ ኮራፕሽኖች አሉ። ለዛ ነው ሲስተም ውስጥ አሉ ኮራፕሽኖች። ለዛ ነው ሚዲያው በጣም ቆርፏል። ሆነው ውሸት የሚናገሩ ሰዎች ገኙ፣ እውነት የያዙ ሰዎች አንገት የሚጠፉበት ነው። ስለዚህ እኛን ልዩ የሚያደርገን ብርሃን አምባሳደር እኛ ኢየሱስን ወክለን ካልወጣን፣ ማን ነው ውሸት ያዙ እኮ በሚሊየን የሚቆጠር እኮ ወደ ሲሆን የሚሄዱ ሰዎች መልለዋል። እኛ ደግሞ በተያዘ ልንወጣ ልንናገር ይገባል የሚል ከመጽሐፉ አንደኛው የሚቆጭኝ የሚያስቀምጥ አለ። ሰውንም አንስታችሁታል፣ ያሌን ባርካችሁ ሌላ ከነሳችሁት መካከል ሰው እግዚአብሔርን ሳይፈራ ሊያዋልድ ይችላል። ይህ ምን ነው? ጥንቃቄ ማድረግ ያለባቸው ሰዎች ሲያዋልዱ ሰዎች በአቋራጭ መንገድ ሊሆኑ ይችላል። በውጭ ዓለም አቋራጭ መንገድ ለምን ግቡ ስጣት ትገናገል ለምን እንደዚህ አለ ለምን አትሰርቆ ለምን እንደዚህ የሆነ ነገር ሊወለድ ይችላል። እግዚአብሔርን የማያከብር ነገር፣ እግዚአብሔር ከፍ የማይልበት ነገር። ስለዚህ ሊወለደው ነገር እግዚአብሔር ውስጣችን ሲገባ በቅንነት በጥንቃቄ በጽድቅ መሆን አለበት ማለት ነው። ስለዚህ እግዚአብሔር ሰዎች ሰርተው እንዳያዋል ልጁ አቋራጭ መንገድ ሾርትከት እንዳይሆነው የእግዚአብሔር መንገድ አቋራጭ መንገድ የለው። ሁሉ ጊዜ ጽድቅ ብቻ ሰ ይሄንን እንጠንቀቅ እንደሚል ነው። እግዚአብሔርን ፈርተን ስናዋልድ ቅድም አንስቻለሁ፣ እግዚአብሔርን ነው የምናከብረው ነው። ይሄ መጽሐፍ ታይትሎቹ ብዙዎች ናቸው። እንደው በቃ ታይትሉን ራሱ ዝም ብዬ ባለብላችሁ ምን ውስጥ ሆኜ ለምን መጽሐፍ ኮት አልጠይቃችሁም። በጣም ካስገረመኝ ፓርቶዎች ብዙ ናቸው። አረስቶቹ እግዚአብሔርም በመፍራት የሚያዋልድ አዋላጆች ግድም አይላቸው። አዋላጆች ያላየናችን ያላየውን አቅማችንን የሚያሳዩ አዋላጆች

ከሌለ የሚጀመረው ነገር ምናምን ምናልባት አናግሬዎቻችሁ ተቃላችሁ የሚሰሩት ስራዎች እያገኙ ወስደው አስቀምጠው ነገር እየተሰሩ ያሉ ለውጡ መጀመሪያ ከእነ እንትና ሳይሆን እኛ አንተ የምትጀምር አለብህ ማለት ነው። ስለዚህ ሌሎቹ ቻፕተሮች እግዚአብሔርን፣ ኃላፊነት የማይሰማችሁ አዋላጆች፣ ቸልተኛ አዋላጆች እያለ ቤተሰብ ሲለወጥ አገር ይለወጣል። ስለዚህ ስለ ለውጥ ስናወራ የትኛው ለውጥ ብዙ ጊዜ ለውጥ

ማህበረሰብ ይለውጣለ። ቤተክርስቲያን ይለውጣለ። ከዛ ሲያልፍ ደግሞ ለሀገር ለውጥ ምክንያት ስለዚህ የለውጥ ምክንያቶች መጀመሪያ ያንድንዋል። አሁን እዚህ ጋር እናለው፣ እግዚአብሔርን ፈርተውን ሰዎችን ስናዋልድ እግዚአብሔር ቤታችን ይባረካል። ይሄ በቃ ደጋግሚ ለሌላም ሰው ላለሁ የእግዚአብሔር ፊት ማየት ትፈልጋላችሁ? መጽሐፍ ቅዱስ ምን ይላል? ጥሎች እግዚአብሔርን ፊት ያየህ እግዚአብሔር ፊት ማየት የሚፈልግ ሰው ቅን የሆነ ሰው ብጣም ገ ፊት አ ስለዚህ ቅን ደግሞ ሰዎች ምናልባት ልሳሳት ትችላለህ፣ ሳሳት ይችላል፣ ስማ ሳሳት ይችላል፣ የሆነ ሰው ሳሳት ይችላል። በቅንነት በፍቅር ልናስተካክላቸው ይገባል፣ ልንመክራቸው ይገባል። እና አንድ ሆነጅመንት እንውቅ በፍቅር እናስተካክላቸው የሚል ፓርክ አለ። አንዳችሁ ስትናገሩ ምልክት አድርጌበት ነበር መጽሐፉን እና ና አና ጊዜ በቅንነት ካልሆነ ምልክታችን ወይም መንገድ እንደት ሰው ይሰጣታል። ከሚገነባው ይልቅ የሚያፈርስ ከሚያቀርበው ይልቅ የሚያርቅ ይሆናል። እና በአጠቃላይ እግዚአብሔር ፈርተን ስናዋልድ የምንጠቅመው ማህበረሰብ፣ ቤተክርስቲያን ሀገር ስለሆነ። ስለዚህ እያንዳንዳችን ውስጥ ቅድም እንዳሉ ቦይን ሶስት ሚሊዮን ፓርቶች ሰማይ ላይ ሄደው የሚበሩበት እያንዳንዱ ፓርት ያለ አንዱ ፓርት ከጎደለ ዘጠና ዘጠኝ ፐርሰንት ካል መብረራቸው። ቤተ ክርስቲያን የተሰራችው በዛ መንገድ ቤተ ክርስቲያን አካል አይደለች አካል ስለሆነ እግዚአብሔር ለአንዱ አንዱ ነገር ይሰጣል፣ ለአንዱ አንዱ ነገር ይሰጣል፣ ለአንዱ አንዱ ይሰጣል። ስለዚህ እኔ በራሴ በቋይ የወረሰው ሰው በራሱ በፋይ ስ ቦዲ ፓርት ፋንክሽን የሚያደርግ ነው እና ይሄኛውን ስናይ እግዚአብሔር ሰዎች ውስጥ ያስቀመጠውን ነገር ስናየው ያንን ነገር እንደ ቦዲ ፓርት አይተን ያለ እዛ ሰው ይሄ ፋንክሽን ያደረገ የሚል አመለካከት፣ እንግዲህ በጣም ብዙ ሰፊ አይዲያዎች ናቸው፣ ግን እዚህ ጋር ልቋጭ ያቄታላቸው መጨረሻ ያቄ አሜን መጨረሻ ያ መልስ

ኢንጀስትስ አለ ኢንጀስትስ ሲሆን ኢዮብ የራሱን አስተዋጽኦ አድርጓል። ኖደማ አልንበጽር ኮል የእኛን ድርሻ ሳንወጣ ከሌላው አን ጠብቅ የሚለው እንጂ ለውጦች ቦስሳይ ስለሆኑ ኢንጀስቲስ ባለንበት የጋቨርንመንት ኦርጋኒዜሽን ልሆን እንችላለን፣ ፖለቲካል ፓርቲ ላይ ልሆን እንችላለን፣ የሸርሱ ተቋም ልንመራ እንችላለን። ሁሉም የለውጥ አካል ናቸው። ግን ይህንን መጽሐፍ የሚያነበው መንግስት አይደለም። ግለሰብ ግለሰቡ፣ መንግስት፣ ጠቅላይ ሚኒስትሩ የሚያነበው ከሆነ የለውጥ አካል ነው። እሱ ከጠቅላይ ሚኒስትሩ ከላይ ወደ ታች ሲያመጣ ሞር ኢንፍሉዌንስ ይኖረዋል። ይሄ ግን ኢንዲቪጁዋል ሌቭል ስለሆነ ለውጡ ከኔ ቢጀምር ይሄዳል። የቤተክርስቲያን ተቋማት ደግሞ ሲያነቡት አሁ ለውጡ ከነሱ ይጀምር የነሱ ስትሬንግዝ እና ኢንፍሉዌንስ ደግሞ ሞር ከላይ ወደ ታች ስለሚሄድ ማለት ነው። ስለዚህ ቼንጅ ጎዝ ወይ ግን ለውጡ ሁልጊዜ የምናያቸው ሀገሪቷን እነሱ ይቀይሩ፣ ማ ይቀይር፣ የትኛው ፓርቲ ይቀይር? ይሄ በኮሚኒቲ ደረጃ የሚሠሩ ሥራዎች አሉ፣ በማህበረሰብ ደረጃ የሚሰሩዎች፣ በፖለቲካ ደረጃ የሚሰሩ አሉ። እንደዚህም ሲሄድ ለውጥ ይመጣል። ከላይ እውነታችን ሲሄድ፣ እንደኛ ደግሞ እንደ ክርስቲያን ተቋም ቸርች፣ እግዚአብሔር የሰጣት ተቋም ስላሉ የቤተ ክርስቲያን ራስ ነው እንጂ ኢየሱስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን ደግሞ በውስጧ ብዙ ኢንፍሉዌንስ የምታደርገው የምትመራው፣ የምትመራበት መንፈስ ቅዱስ ስላለ ኢንፍሉዌንሷ ሞር ነው። ስለዚህ ይሄ ለውጡ ከሁሉም አቅጣጫ ይሁን። እኔ ግን ኢንዲቪዲዩአል እናንተ ላይ ለውጡ ብዬ የራሴ ተግባር ሳሉ ወጣ እንዳላችሁ የሚለው ብቻ ፎከስ ለማድረግ ከመለስኩ

ኦልሞስት የምጽፋቸው አርቲክሎች ላይ መጨረሻ ላይ መደምደሚያው ኢየሱስን እያየን እሱ እንዴት ይሮጠ ዓለምን ይሄ ነውርን በመናቅ ነውርን በመናቅ ነውርን በመናቅ። ስለዚህ የእኛ ሮጫ ሁሉ ጊዜ አንድ ነው። እንትናናይቼ ተሰናከልኩ እንትናዜ አገልግሎ እንትና በምንል ሳይሆን ኢየሱስን አይተን የምንሮድ ነው። ይሄ መጽሐፍ ብዙ ኢየሱስ ነበረው እንደ አርቲክል ግን መደጋገርም ስለሌለበት ነው። ግን ብዙዎቹ የዚህ ጽሑፎች መደምደሚያ ተብሎ የተቀመጠ ኢየሱስን እያየ ሳለች ሱ